ቦቻራ ላይ እንደ እንደ ቆይ አንቺ እናንተ የተስተማራችሁ ሰዎች እኮ በቃ መታያችሁ እንዲህ ጸጉሩን ቀልኝ የተቀባ እንዲህ ክብ የተቆረጠ ሱሪውን ዘቀርጎ ይሄድ የተንከረፈፈ የተንጀላጀለው ነው። እንደኛ አይነቱ ጀግና መቼ የታያችሁ? አለ በይ። እንዲህ ቡቺ አነጋገርኩ የባለ አገር ሰው መሰለ። ኋላስ እንዴት እንዲሆን አምሮሽ? አለ በይ። እኔ የምለው ቆይ ቆይ፣ ግን መሽ መሽ የለም የምትስተማሩት ሁሌም ነው? ታዲያ ቆራሊው ይመስል እንዲህ ግቢውን ሲያዞርሽ የሚውለው ምንዲን ነው? እሰይ፣ ምን አገባ? አሁን እንዴት ያገባኝ? እንዲህ የዞርሽ እየዋልሽ እኮ ነው ለሀገር ሸክም መጥቶኝ። ሸክም ብቻ እየመከርከኝ ባልሆነ አ አንቺ ለመምከር ምን ያንሰኛል? በይ አንቺ በጣም ብዙ ነገር አሀ። ብቻ አንቺ እስከ አስራ አንድ ተምረሻለና፣ እኔ እስከ ሶስት ስለዘለኩ ነው እ ይቺ ምን የተመታሽ ነሽ? በሕፃኑ፣ ስሚ እኔ ቦቸራ ማለት ነው አንቺ አስራ አንድ አመት ሙሉ ተምረሽ አላገኘሽውን እውቀት እኔ በሶስት አመት የጎዳና ህይወት እየተማርኩ ሰው ነኝ። እንዴ ቦቼ ጎዳና ኑራል እ አሁን ኑራለሁ። ምን ነው ከኔ ጋር መኖር አማረሽ እንዴ? የት ጎዳና ነው? አረ እባክህ ሲያምር ይቅር። አረ እባክሽ አንቺ እራስሽ ሲያምርሽ ይቅር። እኔ ቦቼ ማን እንደሆንኩ አላወቅሽም። ስንጥጅክም ማንጋጋሻ ባላነኝሽ ሌላ ሰለህ ላንጉራጉርልሽ። እንዴ በዚህ ድምጽ? ኧረ እባክሽ፣ የእኔ ድምጽ እኮ ለአንቺ ከበቂ በላይ ነው። እስቲ በእንዲያ እንዲያ ነው። ሌላውማ ፍቅር ነው። አዲስ አበባማ አዲስ አበባማ ሽር ነው በጫማ እኛም በሀገራችን፣ እኛም በወንዛችን ሽር ነው በእግራችን የኔነሽ እጣፈንታ ሆኖ እድል ቢያስተያየኝ፣ የኔነሽ እጅነስ እቻለፍኩ ሌላ ምን አቅማለኝ። የኔነሽ ቤታችው ብመጣ አልተመችሽም እንዴ? ኧረ በጣም ቆንጆ ነው። ግን ግን ምን እ ትርታይ እንትን ሻይ ቤት ዳይሬክተሩ ጋር ቡና ድረሽ፣ እየተመለስኩ እዚህ። አሁን ስለ እሱ የጠየቀ የለም። እንት እቺ ኮ ጀሪት ትባላለች። እቺ ጀሪት ትባላለች። የዛኔ ጎዳና ላይ ያለውና የምንዘፍናቸውን ዘፈኖች ዘፈንልኝ አለችኝና፣ እንትን አንቺ መጣሽ አሁን፣ አንቺ እና ይሄን ዘፈን ነው የምንዘፍንላት። እንዴው አው ትርቴ እንዴ ችግራል እንዴ? ይሄ ዘፈን እኮ ለሷ አይገባትም። ምን ማለት ነው? አንቺ የጠራሽ የለም። እሷ ይገልሽ ወሬሽ ውስጥ እያስገባሽኝ አይመለከትሽም። ትኛለሽ እንዴ አሁን? ስነ ስርዓት አሃ ይሄ ነገር ሳላስበው ለፋጃቸው ነው እንዴ አንተ ግን ቆይ ምን አይነት ልጅ ነህ እንዴት ለእኔ የምትዘፍነውን ዘፈን ለሌላ ሴት ትዘፍናለህ እንዴ እኔ ምን ትመጫለች ተመጫለሽ ብዬ አላሰብኩም ማለት እንደውም መቅጩን ንገረኝ ካልሽኝ አንቺ ሙዚቃዬን እንጂ እኔ መቼ ከጅለሽኝ ታውቂያለሽ እና እና ማ በቃ ቆሜ ከምቀር ብዬ እድሌን እየሞከርኩ ነው ብቻ ሄርሜል አልፈልግም ማለች ብለ እሷን እየጀነጀንክ እንዳዩ እስካሁን እንደዚያ አላሰብኩም አንቺ ግን ቆንጆ ናት እች ሀሳብ እኔ አልገባኝ አንቺ ምን ሆነሽ ቆይ ምንስ ሆነ አንቺ ምን አገባሽ ቆይ ትፈልጊያለሽ እንዴ እስካሁን ድረስ እንደ እሱ አይነት ሀሳብ አልነበረኝም አረ ከዚህ በኋላስ ከዚህ በኋላ ምናልባት ሊኖረኝ ይችላል። ምን አልሽ? አንቺ ሰምተሻል። ለማንኛውም ቦችዬ፣ የዘፈንክልኝን ዘፈን በጣም ነው የወደድኩት። ሌላ ጊዜ ደግሞ ሌላ ዘፈን ትዘፍንልኛለህ። አረ መንገዶኝ፣ እናት አለም ባይ ቦችዬ፣ የኔ ሳንቡሳ፣ የኔ ቆቀር። አካሄዷ እራሱ እኮ እንዴት እንደሚያምር የኔ እርጥብ ጣ ምን አልከኝ? ወይ የኔ ቆቀር አለሽ እንዴ? ምንድን ነው ያልከው? የኔ ቆቀር ነው ያልከኝ? ውይ የኔ ነገር ለምዶብኝ እኮ እኔ፣ ሳምቡሳ ማን ነው የእኔ ትርታ ሰማኝ፣ አለ ቦቸራ። ከአንተ እንደዚህ ዓይነት ነገር አልጠብቅም ነበር። እሺ በጣም ነው ያዘንኩብህ። ደግሞ እኮ ፍቅር ጥያቄን እስከዛሬ ድረስ ያልተቀበልኩ ልፈተነ ብዬ ነበር እና በሚያሳዝን ሁኔታ አንተ ግን ፈተናውን ወድቀሃል። እንዲ ስለዘፈንኩላት ነው። ምን እንዳደረግ ራስ ታውቀዋለህ። ለማንኛውም በጣም ማዝኖሽ ወት አይማማር ግን ቅጥል ላረኩሻ አይደለም? እኔ ስንት ዘመን እበራችሁ ላይ ብርድ እንዳልጠጣው አሁን ደግሞ ያስቀናና ሁሽ እንዴት እንደማቃጠልሽ ያሳይሻለሁ እኔ ቦቸራ